ሰኒ በቃ ተረጋጋ። ሰኒ ታለክሽ። ሰኒ እኮ ምሰት ነገር አይደለም። ወንድሞች፣ ነገር ግን በቃ በጣም ብዙ ጊዜ እሞክራለሁ። እንዴት ነው ይቅማል፣ ያጨሳል ነው ወደዚህ አይ ማለት አንድ ጊዜ ብቻ አይደለኝም የተገናኘነው፣ የተያየነው። ቤተሰቦች፣ የሙላር ቤተሰቦች እንዴት ናቸው? ከናርግልኝ፣ ደህና ናችሁ? ለሰላም ከእናንተ ጋር እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ምንድን ነው ይዘሽ የመጣሽው ዛሬ? ያው ይዤ የመጣሁት እሱን ከመናገር ቤት፣ ግን ቪዲዮን ላይክ ማድረጋቸው ቼክ አድርጉ ላይክ ካላደረጋችሁ ላይክ አድርጉ። ቤተሰብ ያለሆናችሁ ደግሞ ሰብስክራይብ ያደረጋችሁ አድርጉ። እንደምታያት ሰኒ ፍቅር ይዟታል። ከስታለች፣ ጠቁራለች፣ ፈገግተኋላ ራሱ ቀንሷል። ፍቅር ከባድ ነው ምናምን ገብቷችኋል። እና እኔ ላውራ ፈርቻለሁ፣ ፈርታል ነግርቤያችን እና ዛሬ ቀን ሙለርጋ መጥቻለሁ። ማለት ለሚቻ ፕራንክ ለማድረግ አይደለም የመጣሁት ዛሬ ይዘንላቸው የመጣ ነው ፕራንክ። ታላቂቷ ነው ፕራንክ የምታደርገው ማርታና፣ ለመቀረጥ የማትፈልግ ሴት ማለት ነው ገብቻቸ። በድብቅ ካሜራ አንድ ቀንማ እናሳያቸዋለን። ካሜራ ሳምሪ ልቀርጽሽ ነው ስላት እንዴት እንዴት እንደምትማ ነው። ሌላ ካሜራ በጣም ነው የምትፈራውና እና አሁን ምንድን ነው? እኔ ከሆነ ሁን ልምል አንቺ አንቺማ ጎበዝ ነሽ። እንዲያውም አትስቂም ለራሱ ፕራንክ ላይ ያ አንቺ ጎበዝ ነሽ። እና ብቻ ምንደ ፕራንኩ መሰላችሁ ፍቅር ያዘኝ ልትል ነው። ግን ፍቅር ከፈቅር ደግሞ ከባዱ ደግሞ ገብታችኋል? ይሄን ስንል ሌላ ነገር ሳይሆን ማንኛውም ቤተሰብ ለልጁ ጥሩ ትዳር ጥሩ የሆነ ሰው እንዲገጥማት ወይ እንዲገጥመው ይፈልጋል አይደል? እና ሰኒ ደግሞ ፍቅር ያዘኝ የምትለው ከሚቅምና የሚያጭ ስጋ ነው። ገብታችኋላ ማንኛውም ሰው ፈልጎት አይደለም እዛ ውስጥ የሚገባው ብዙ አይነት ኬዞች ይኖራሉ። በዚህ ዙሪያ ያላቸው ሰዎች ይሄ ነገር ሌላ ቅሬታ እንዳይ እንደማይፈጥርባቸው ተስፋ እናድርጋለን። ግን ምንድነው የሆነ ሰው በቃ እንዳልኳችሁ ቤተሰቡ ልጁን መዳር የሚፈልገው አይነት ልጁን እንድትኖርለት የሚፈልገው አይነት ህይወት አለ። በዛ ምክንያት የሚያጨስ ወይ ደግሞ የሚቀምሰው ፍቅር ያዘኝ ስትል የሆነች ሴት በጣም ከበድ ይላል ነገር በጣም እና ሰኒ ደግሞ ከዛ ሰው ጋር ያዘኝ የምትለው እና እንዴት ነው ፕራንክ የምታደርጋቸው፣ በቃ ኖርማል ካሜራውን እንትን እላ አስጀምርና ጠራት አለው። ከዛ ጠራትና በቃ ያለው አንተና መሪ እንደማታውቁ እንዳትናገርም አድርጌንም ነጋት። ማለት እሷ በቃ የእሷስ ምን ያክል ትመክረኛለች፣ ምን እስትለኛለች፣ የህይወት ጠቅምሻ ላይ ሲሆን ደግሞ ምን ያክል እንትን ታደርጋለች። ከዛ እሷ ደግሞ ማለት ነው በቃ እኔ ሕይወቱን ቀይረዋለሁ፣ ሴት ልጅ ብልህ አይደለችም ምናምን። አንዳንድ ባይ ዘ ዌ እንደ እውነታ ደግሞ ማለት ነው የሆነ ሰው ምንም አይነት አመል ቢኖርበት አፍቃሪ የእሱን ሕይወት የእሱን አሁን ያለበት ሁኔታ ቀይራለሁ ብሎ ነው የሚያስበው። ከፈጣሪ በታች ደግሞ ትዳር ላይ ከገባችሁ ወይ ደግሞ እዛ ሕይወት ላይ ከገባችሁ ደግሞ የሚገጥማችሁ ብዙ ነገር ይኖራሉ። ከፈጣሪ ጋርም ደግሞ ሊሳካ ይችላል። ግን ማንኛውም ፍቅረኛው ማንኛውም አፍቃሪ ፍቅረኛው ያለበት ሁኔታ ተቀብሎ ነው ለማስተካከል የሚሞክረው እና ቤተሰብን ሲያስረዳ ደግሞ በዛ መንገድ ነው እንጂ በቃ አጫሽ ሚሆን እኔ እሱ ጋር አብሬ መኖር ነው የምፈልገው ብቻ አይባልም። አይ ህይወት እኮ ከዚህ በፊት የነበረ ነው አሁንም ያለ ቢሆንም እኔ ጋር ሲሆን ደግሞ ቀስ በቀስ ማስተካክለን አለን። አዎ ብዙዎቻችሁ ደግሞ እስኪ እንደዚህ አይነት ትዳር የገጠማችሁና ህይወታችሁ የተቀየረ ካለ ወይ ደግሞ የገጠማችሁ ነገር ካለ በዛውም ምክንያቱም ይህት ወንድሞቻችን ይህ ነገር ፕራንክ ስንሰራ በአንድ በኩልም ያስተምራል ብለን የምናስበው ነው። አሁን የሚያጨሱ እናንትኖች ማጥላላት ሳይሆን የፈለግነው እኛ ቤተሰብ ምን ይላል በእንደዚህ አይነት ዙሪያ፣ ሰው ያለው ፍቅር ያዘ የሚባል ምን አይነት ስሜት ሊኖር ይችላል የሚለው ነው። እንደማይደብራችሁ ተስፋ እናደርጋለን ቪዲዮ ላይ አዎ። ማለት የሚደብር ነገር አይደለም በሁሉም ሰው ያለ የሚፈጠርም ስለሆነ አይዋ። ስለዚህ እኛ ምንም አይነት ሌላ ነገር ለማራመድ ፈልገ ሳይሆን ቤተሰብ ምን አይነት ፊሊንግ ይኖረዋል፣ ወጣ ያለ ነገር ገብታችኋል? ምሪስ ምን እንትን ይሆናል ማለት እስኪ እሷ የሆነ ብዙ ነገር አሳልፋለች። የኔ ታላቅ ስለሆነች የሙላርም የመሪኝ ታላቅ ስለሆነች እንግዲህ ሁሉ ነገር እሷ ታውቃለች፣ ብዙ ነገር በእሷ አሳልፋ ስላለች ለእኔ በቃ ከህይወቷ ያላት ነገር አካፍላት፣ አወራኛለች። ከዛ ደግሞ ቃሚ ሲሆን ቃሚ ነው ይከብድሻል ብቻ ብዙ ነገር ልትናገር ትችላለች፣ ወይስ አይቻልም አይሆንሽም፣ ወይም ደግሞ ፈጣሪ ካንቺ ጋር ይሆን እንግዲህ ይቅዳሽ፣ መንገዱ ብቻ ብዙ አይነት ምላሾች ይኖራሉ። ምን እንደሚሆኑ ግን አብረን በጋራ ብናያቸው ይሻላል። የእኛ ግምት ምንም ዋጋ የለውም። ትልቁ ነገር ቪዲዮ ሲሰራ የሚሆኑት ሪአክሽኖች ይሆናሉ። እና የማርቲን እና ሰኒ ቤተሰቦች ቪዲዮን ላይክ ያላደረጋችሁ ላይክ አድርጉ። ሰብስክራይብ በማድረግ ደግሞ ቤተሰብ ሆኑ። አበረታትልኝ ሂቶቼ የበረቱ ነው። ከእናንተ ጋር ደግሞ እናንተ በምትሰጧቸው ኮሜንቶች ደግሞ በጣም ደስተኞች ናቸው። ከበሩልን፣ ይቀጥልልናል። ስለዚህ ቪዲዮ እስኪሰራ ይመቻቸው። ሳምሪ ሳምሪ ነይማንዴ

ነገር ግን በቃ ፈራሁ። የሆነ ነገር ልጅዮው ማለት እንዴት ነው? አይ ማለት አንድ ጊዜ ብቻ አይደለም የተገናኘነው፣ የተያየ ነው። በእንዴት ነው መንገድ ላይ ተገናኝታችሁ ፍቅር ጀመርሽ ወደ ወደዚህ ነገር ነገርም ፍቅር የሚመጣ መነጋገር እሺ ነው እሺ ከመንገድ ነው የምታውቂው ይሄ ልጅ ስለሱ የምታውቂው ነገር የለሽም ክላስ ላይ እንኳን ቀዋለሁ የክላስ ሽ ኦኬ እሺ ጋዜጣ እና በቃ ማለት ራሴን ለማሳመን ሞክሬ ነበር። አልወደውም በቃ እንደ ዝም ብዬ እንዲሁም ለሱ ለሱ ስለማስኖ እንጂ ፍቅር ይዞኝ አይደለም ምናምን ብዬ ራሴን ጋር ለመማጓት ሞክሬ ነበር። ምን አይ ባህሪ አይነት ብዙ ነው። ልጅዬ በቃ ማለት በፀባይ አሪፍ ፀባይ ነው ያለው። ነገር ግን ሶስት ነገር አለ። እሺ፣ ምን አይነት ሶስት ነገር ማለት? ጫት ይቅም መስል ከዚህ ያ በቃ እኔ ለመቶም አስቤ ነበር። ማለት ይሄ ሰው አይ ነገር ነገር አንቺ ጋር ነው አስበሽዋል። ሱስኮላሹ ሰናይ ግን እኮ መቀየር ይችላል እንዴት ነው ልትቀይረው ነው? ይችላለሁ። ሴት አይደለ ሴት ልጅ ብለን አትሎ የለም በዚህ ድሜሽ፣ እንደዚህ ያለበት ሰው ምናምን እኮ ነው። ነገር ግን በቃ አላቅም፣ ሌላ እንትን ማለት ከበደ እሱ ስለንች ምን አይነት ስሜት ነው ያለው? ሰኒ ይሁን፣ እሱን አላቅም፣ ግን ኖርማል የክላስ ጓደኛ አለ አደለም? ልክ እንደዚህ ያወራኛል፣ ስቃለሁ፣ እሱ ጋር እጫወታለሁ ጊዜ አስበሽ ሱማን አቆ ግን አንቺ እስኪ ሰኒ እስኪ ወደ ኋላ ተመለሽ እስኪ በእኔ ቦታ አይ አይደለም አንቺ ያለሽን ማለት ማግባት የምፈልግ በሌላ መንገድ አፈቀርኩት የምትይው ሰው ሌላ አንቺ ነው። እንደዚህ ሊሆን የሚችለው ሰኒ ማለት ይገባኛል። ከባድ ነው። በአንቺ ቦታ ሆኚ እስካላየው ድረስ ማለት ስሜትሽን ልረዳሽ አልችልም። ከባድ ነው ምክንያቱም እኔ ኢየሱስ ያለው ሰው ለእኔ በጣም ከባድ ነው። አብረሽው ለማለትም ይከብደኛል። ወይ አንቺ ጠንካራ ሁነሽ ቀይሪ እንዳልልሽም እፈራለሁ። ምክንያቱም አንቺ ልጅ ነሽ፣ በጣም ማለት ገና ነሽ። ለራስሽ አስረዝመሽ አስበሽዋል። በደም ብያስብ ይብታለ ማለት ምንም ማድረግ አልቻልኩ። ከዚህ በላይ መቋቋማችን

ይሄ ብቻ ነው። ሰኔ አንቺም አስቢበት። ከዛም ደግሞ እኔ ይሄ ብቻዬ ውሳኔ የምናገር አይደለም። መሪስማ ሙለርሚስማና እንደ መሪስማ ሙለርስማ ማለት እኮ ብቻዬ መወሰን አልችልም በዚህ ነገር ነገር ጥሩ ነገር ነው፣ ግን ደግሞ ብቻዬ መወሰን አልችልም ይሄን ነገር ግዴታ ነው እሱ መስመቱ አለባቸው ቤተሰብ መስመቱ አለበት። ሳምንት የምትናገሪው ነገር ግን እያወቅሽ ሆኖ ሙለርና መርሳይስ ምን ኮን የምትይው አለሽ እኮ ኔ ብቻ ነው ደሞ ሙጫት እንደሚቀም ነግርሻለሁ እኮ እሱን የምትነግሪያቸው ነው። ዞሮ ዞሮ ባሰኒ እቤት ቤተሰብ ያላወቀው ነገር የትም አይደርስም። ገብቶሻላ እሺ አይደለም ቤተሰብ ተሰብ ሲያውቁ ነገሮች እየቀለብሽ ይላሉ። ገብቶሻላ ብቻሽን የምታረጊው ነገር ሶሻል ሙለር እንለ አይደለም። ሳይኒ ሲሚ አዳምጭኝ እስኪ፣ ስነ ስርዓት ያዥ እና ብቻ መወሰን አለብኝ እኔ ነገ። እሺ፣ አዳምጭኝ ሰናይት፣ ነገ ጠዋት አንቺ ችግር ላይ ብትወድቂ ማነው የሚቸገረው? ቤተሰብ ነው አይደለም? ነው ስለዚህ ማወቅ አለባቸው። ምንድን ነው እንደዚህ? ምት ተረጋጊ፣ መደንገጥ የለብለሚ ሙለርን ነበርሰን ነግራቸዋለሁ እኮ ምትለለለው ነገር ሁሉን ነገር ልትነግራቸው አለበት። ይሄ እኮ በድብቅ የምትኖርበት አይደለም። ይወቱ ምክንያቱም ሆንስ በቃ ማወቅ አለባቸው። እኔ ብቻዬን መወስን አልችልም። ሰኒዬ ማማከርሽ፣ በግልጽ መናገርሽ ነው ጥሩ። ሰኒ ግን ደግሞ ይሄ እኮ የህይወት ጉዳይ ስለሆነ ወንድሞች ናቸው መስማት አለባቸው። ትዳር እኮ ደስ ነው የሚለኝ። ማወቅ አለባቸው። ምታወር ነገር እናውቀሽዋል። ያጨሳል ይቅማል፣ እኮ ነው እያልሽ ያለሽ? እንዴት ምን ብቻ ይሞት ነው እኮ ነው። ይሄ ነገር እኮ ገና እኮ አልተረጋገጠም። እኔ ያፈቀርኩት እንጂ እኮ እሱ ያፈቅረኛል እኮ አላልኩሽም። ስለዚህ አንቺ እኮ እየተጎዳሽ ነው ያለሽ ሰኒ። ስለዚህ ከዛ ደግሞ እሱ ከወደደኝ ማስተካከል ይችላል። አ ጭራሽ ደግሞ እሱ ያለሱ አፍቅረሽ እሱ ራሱ ለአንቺ ስሜት እንዳለው እንደሌለው አታውቂም። ለኔ እሱ የሚወደኝ ከሆነ እኮ እኔ እንግዲህ አንድ ሰው ለሚና ለተለ ምን ላድርግሽ፣ ስለጨነቀኝ እኮ ነው ይሄን ነገር። ምን ነግራችሁ ያለው ማማከርሽ እኮ በጣም ጥሩ ነገር ነው። እና ታዲያ ለምንድን ነው እናንተ ምክራችሁን አትሰጪኝም እንዴ? ለምንድን ነው ሌላ አራተኛ ሶስተኛ ወገን ደርሰነክ? በጣም ከባድ ፈተና ነው። እርሳም ብዬሽ በእናትሽ እንዳትናገሪ አይደለም ሰኒ። አረ ለምዬ፣ እኔ ሙላ እንደምፈራ እያወቅሽ ለምንድን ነው እንደምታስጨንቂኝ እኔ እኮ ከእናንተ ካለፈ ህይወት እንድታስተምረኝ የምንፈልግ ነው እንጂ ነገርኳችሁ። ለጓደኞች ምናገርች ነበር አይነት ህይወት አላለፍኩም፣ አላውቀውም። እኔ በጣም ነው እምፈራው። ሰኒ ለአንቺ ያለኝ ቦታ ታውቂያለሽ።

መሆንም አለበት ግዴታ ይህ እኮ ማለት ነው። እየፈተንኳችሁ እንደምን ፈርታችሁ። ለምን አሁን ነው የሰራነው እዚህ እኔ ራሳለሁ። አረ ለምን እንደምን ነው? ወድ ተመልካቾቻችን ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ላይክ ማድረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆናችሁ እርግጠኛ ሁኑ። እንወዳችኋለን። እንግዲህ ሳምሪቴ በኔ በኔ ተመጨቅን አልቻለችም